ሰላም ውዶች እንዴት ናቸው? ደህና ናቸው? ሰላማቸው ይብዛ። ዩቲዩብን ሳብስክራይብ አድርጉ። እስኪው ለማቱ አስገቡኝ። ይሄ በጣም ነው የሚያስቀኝ። ና በደንብ ስሙ ማለት ነው። አሁን እኛም ከሁሩታ ና ከአብርሽ ጋር እውነት ተዘማምረን ነው እንደ 86 ብሄር የሆነ ነው። እኛ እዚህ መዳም ኩሽና ሽንት ቤት እያጠበን ለነሱ ነ እንደ ብር የምንልቀው ለነሱ ነ እንዴ ጭራሽ ምን ዛሬ አርባ ሁለት ገብቷል ብሎ የኛ ምን ዛሬ እያሰበ ሰርግ ብሎ፣ ከዛ ከሰርጉም የልቅ የገረመኝ ነገር ልንገራችሁ እስቲ። በፈጠራችሁ ይሁንባችሁ ሁላችንም፣ እስኪ እምነት አለንና መስቀል ለብሳለች ክርስቲያን ናት። በዚህ ሰርግ በዚህ ሰዓት ሰርግ ይሰረጋል? እስቲ በእግዚአብሔር ይሁንባችሁ። በዚህ ሰዓት ሰርግ ሰው ሰርግ በዚህ ሰዓት ይሰርጋል? ሰርግ አለ ብሎ በዚህ ሰዓት ዱባይ ይሄዳል? ይሄ አሁን በዚህ ሰዓት እኛ ክርስቲያኖች ጾም ነው፣ ነገ ጾም ነው። አሁን ዳግም ትንሳኤ አይደለም። ሆሳና ነው። ነገ ያሁን ጠዋት ነገ ይሁን ጠዋት ሆሳና ነው። እንዲሁ በዚህ ሰዓት ሰርግ ይሰረጋል። እንዲሁ በዚህ ሰዓት የምግብ ይበላል። ስንት አባቶቻችን ገዳም ላይ እዛ ቁጭ ብሎ ለኛ 40 ለሊትና 40 ቀን ይሰግዳሉ ይጾማሉ። እነዚህ ሄዶ ዱባይ ላይ ሽርቅ ብትን እያሉ የእኛ ምንዛሬ ስንት እንደገባ ይጠያየቃሉ። አሁን እነዚህ ጋር ለምን እየተደማመረን 86 ብሄር የሆነ ነው አረ፣ በስመ አብ እኔ ምን አገባችሁ ደግሞ ምን አገባችሁ የሚሉ ሰዎችን ሲሞት እስቲ፣ የደደብ አማርኛ የሚያወሩት። ወይ አማርኛ አይለምዱም፣ ወይ ተናግሮ ማሳመን አይችሉም፣ ወይ ንግግር አይችሉም። እንዴት ለእናትሽ ብር ሰዓት ነው? ምን አገባችሁ ምን አገባችሁ? ብቻ ደደብ ነው። እድሜያቸው የሄዱ እንዲሁ ለነገ የማያስቡት ወይ፣ እና ብርሽና ወድታ ለነገ ተሰርጎ ልጅ ይወልዳሉ፣ ይኖራሉ። እኛ እዚህ አረብ ሀገር ላይ ቁጭ ብለን ልንገራችሁ። እስኪ አላርም ጠብቀን እኮ ነው የምንነሳው። እነሱ በፈለጉበት ሰዓት ነው እንቅልፋቸውን ጨርሶ የምንነሳው፣ እኛ የምንነሳው ልክ አለርም ስጮ ወዲሽ ጠግበሽ ሰዓት በይ ቅድ ሙሉ ሰማዩን ሳታይ ቤቱ ለውለሽ ለአብርሽ ለአብርሽና ለሁሉታብር የምታስገብ ምን አይነት ጅል ናችሁ ግን ሪ ምን አይነት ጅል ናችሁ? አያችሁ፣ ሩታ ገና ቲክቶክ ላይ ወይም እዚ ዩቲዩብ ላይ ስትመጣ የያዘችው ስልክና አሁን የያዘችው ስልክ አይተሻል አንቺ። እኮ እሷ ደረጃ ለመድረስ ራሱ ብዙ ነገር ያስፈልጋል። አይፎን እናቴ፣ እሷ አይፎን ስክስቲን ፕሮማክስ የያዘች፣ አንቺ ግን አርባ ሺህ ብር እየበላሽ ራሱ ወላ አይፎን ይቅርና ስማርትፎን የለሽም። ይህን እያሰባችሁ እስኪ ወገኖች ለራሳችሁ እያሰባችሁ፣ እኛን ደግሞ አታሰድቡ። የማዳም ቅሜሞች እንደዚህ ናቸው፣ እንደዚህ ናቸው፣ እንደዚህ ናቸው፣ እንደዚህ ናቸው ብላችሁ እኛን አታሰድቡ። በቃ ራሳችሁ ችላችሁ ውጡ። እንደ እድሜያችሁ ሁኑ፣ በቃ ውጡ። እውነትም አረብ ሀገር ላይ ሲቆይ የቆዩት ጭንቅላታቸው የለም፣ አይምሯችሁ ልክ አይደለም፣ እንደዚህ የተነኩት ናቸው ምናምን ብሎ ሰው የሚያወሩ እውነትም፣ እንደዚህ ልክ ናቸው። ልክ እንዳንቺ አሁን እንደነዚህ አርባ ሺህ ብር ልክልሃለው፣ ሰላሳ ሺህ ብር ልክልሃለ ሰርጋለሁ በሁለት የሁለት ወር ደሞ ያስገባልሃለሁ። በቃ ሰርጋችሁ ዱባይ ካልሆነ ብላችሁ ጠርታችሁ ያመጣችሁ ሰዎች ጭንቅላታቸው እውነትም ኖርማል አይደለም። ይሄ ኦቲዝም መንዳችሁን ቀይሩ። እውነት ትምህርት ጨረሱ ትምህርት ተማሩ እነሱ ብልጥ እናቴ አንድ ሴት ለመግባት መቶ ሴትን ግራ ያጋባላሉ እነሱ ብልጦች ሊያገቡ እኛ እዚህ ቁጭ ብለን እንትን ቤት እና ጠዋት ተነስቼ ፎቅ ማታ ተነስቼ ታች ወር እና በዚህ ሰዓት ያንቺ እናት በዚህ ሰዓት ዘይት ሁለት ሺህ ብር ገብቶ ዘይት ራሱ ገዝተሽ አትሰጭም ነበር ሴት በስነ ስርዓት ዘይት ገዝታችሁ ማትሰጡ ናቸው። እንደዚህ አሁን እየተመቸን የምትረዱት ስንቶች ናቸው? በየሆስፒታሉ በየቀኑ በቲክቶክ ላይ ስታዩ ልም በእናታቸው እርዱ ነፍሰን አድኑኝ ብሎ እያወሩ ያሉት ስንቶች ናቸው? እንትና ያላረጋችሁ፣ ያላገዛችሁ አንድም ሰው ሳታስገዙ ለሀብታም ማሽቃበጥ ምን የሚሉት ነው?

ሸፋ ፊቷ ራሱ ምን እንደሚመስል ምን አገባቃለች ፊቷ እናቴ ትሙት ፊቷ ምን እንደሚመስል ፀጉሯን ኮልኮሎ ነገር የተሰራችው ፊቷ እንትን የድሮ ፋዘር የሚምየነሷ ነቂ ብዙ ካየቸው ወላሂ ላዚም በሀቅ ነው። ምን ብዙ ካየቸው በእድሜያቸው ገፋ ያሉ ናቸው። በነገራችን ላይ ታይቁ ፊታቸው ድጋሚ የሆነ ነገር ብትቆምጪ፣ አንቺ ሰባተኛው ሰማይ አሳልፌ ወደ ስምንተኛው ነው ምልክሽ። ስማ የአብሮሽ ደጋፊ ኦሬዲ ያ ነገራቸው ቆሟል። ያ ምልክ ቦር ቦር የሚመጣ ኦሬዲ ኢነፍ ኢዝ ኢነፍ ብሏቸዋል። አዎ አይደለም፣ ገብቶሃል።